በጣም እድለኞች ናት፣ ሐዋሳው አሁን ሐዋሳ ተገለጠች ብዬ ነው ማስሰብ። የተዘመረለት አሞራው በረረ ዘያ ዶግሶ ነው እየተወረወረ ድምፅ አለ፣ ስዕል አለ። እዚህ ተንቀሳቃሽ ሙቪ ነው ይሄ። ተላቅሰን የተለያየ ናቸው ኤርትራዊኖች ጓደኞቻችንን ሁሉ አግኝተንበታል። እዚህ መጽሐፍ ላይ ሰላሳ አምስት ዕድሜን ወደኋላ እንዲመልሼ እንዳየው እንዳስተውለው ነው የረዳኝ። ድፍን 65 ዓመታት ከተቆረቆረች 1952 ውበቷ ሐይቋ ነው የስያሜዋ መነሻ ትርጓሜም ከዚህ ከሐይቋ የተወሰደ ሐዋሳ አዳሪ አስር ኪሎ ሜትር ርቀት ላይ የተገነባው የንጉሱ ቤተ መንግስት ለከተማዋ እድገት ትልቅ ድርሻ እንደነበረው ይነገራል። ከዚህ መነሻውን ያደረገው የአብራኳ ክፋይ ገጣሚ በየነ ጸጋዬ የከተማዋን ታሪክ፣ መልክዓ ምድር አቀማመጥ፣ የነዋሪዎቿን ማኅበራዊ መስተጋብርና ሌሎች ጉዳዮችን በመንቀስ ትዝታዛ ሀዋሳ የሚል መጽሐፍ በመከተብ ከቀደምት የከተማዋ ነዋሪዎች እስከ አንጋፋ ኪነ ጥበብ ባለሙያዎች በጉዳዩ እንዲያውጉ በአንድ ስፍራ አስባል ታስቧቸዋል። ጃንሆይ ተመላልሰውባታል። ጃንሆይ መርቀዋታል። ሽን ሽን አገር መርቀው ነው ቤታቸው፣ ቤተመንግስታቸው እሳቸው ከሎቄ ወደዛ ቤተ መንግስት የሚባል ቦታ አለ እዛ ነው እንጂ ሐዋሳን ከተማ እሳቸው ናቸው የቆረ ያቆረቆሩት ያኔ ብላዘርና ኦሲስ ብቻ ነበር እንትን ኦሲስና በቀለ ሞላ ብቻ ነበር ሌላ ምንም አልነበረ ዛሬ ከተማ ይሄ ከተማ እንደዚህ መሆኑ ይሄ የትውልድ ቅርስ ነው። መጽሐፉ በከተማዋ ተወልደው ላደጉ የራቀ ትዝታቸውን አቅርቦ የቀረበውን ደግሞ አጉልቶ የልጅነት ጊዜያቸውን በመልሰት እንዲመለከቱ ያደረገ ይመስላል። ስለ ፎቶግራፍ አንሺነት ተገልጿል። አቶ ግርማ ብቼ እዚህ ስነኝ ላይ ፎቶ ግርማ ብቼ ፎቶ ጥሩ ወርቀ ፎቶ ታደሰና ስፒዲ ፎቶ አይቀ የዘኪ ስቱዲዮ ያ የጭቃው ፎቅ የመስታወት ጉርድ እጅ ስራው የሚልቅ ለሽኝት ምረቃ፣ ለሰርግ ለልደት ይባል የነበረ ቀይ ባህር ፎቶ ቤት፣ አንተነህ ፎቶ አንሺ፣ በቀለ ወልደ ሰንበት ልምዱን የተካነ ያ ንጉሱ አስራት ፎቶ ይራም ሞልቶ ይዲዳ እያለ እያለ ይቀጥላል። እነዚህ ሁሉ ፎቶግራፍ አንሺዎች ከእርሶ መነሻ ነው? ከፎቶግራፍ ብቻ ነው? አዎ የጀመሩት። ይሄ ከተማ ውስጥ ትልቅ ነገሮቹን ለማየትም ትልቁ ነገር ለመስማትም በቃ ከታወቀ ሰዎች ላይ አንዱን አንዱን አይቶ ነው የተማረው። ከኔም አይቶ ተምሯል። በጣም ደስ ብሎኛል። አዎ ሬሊ ታካ ለእንት እንደ ጋሽ ማለኝ ይባላል ወቃለ አውይት እንደምን አለ። ሰላም አላችሁ። ደህና እንግዲህ ፈጣሪ ያክብርልን አሜን። ልታገናኘች አልከበት ትልቁ ነገር ነው። በጣም እግዚአብሔር ይመስገን። ፍጹም ፍጹም የተለየ የተለየ ነገር ይስጥላ። አሜን። ሀዋሳ ከአብዛኞቹ ከተሞች ዘግይታ የተቆረቆረች ከተማ ናት። 50 እና 60 ዓመት እድሜ ያላት ከተማ ናት። እነዛ ከተማው እንደ ከተማ ሲሆን ከመጀመሪያው ጀምሮ የነበሩ ሰፈሮች፣ መንደሮች ሰፈሮችና መንደሮቹ ብቻ ሳይሆን ቦታው ላይ የተቀመጡ የተለያዩ ግለሰቦች የየራሳቸው የሚገርም የታሪክ አካል ያላቸው ሰዎች ያሉበት ከተማ ነው። እኛም እንደምናውቀው ፒያሳን ወይም መናኸሪያን ወይም ሞቢልን እንደዚህ እንደዚህ ነው። ይሄ ፒያሳ ምን ያህል ሰዎችን አቅፏል? እነማንስ ነበሩበት? እነማንስ ምን የተለየ ነገር ነበራቸው? በምንስ ይታወሱ ነበረ? ከትናንሽ ግሮሰሪ ጀምሮ እስከ ተለያዩ ሰራተኞች ድረስ የሐዋሳን ታሪክ ያቀፈ መጽሐፍ ነው። ከጉድጓዱ ውሃ አየሩ ፍስሃ፣ ገጠር ጎጆ ቤቱ የግቢው ስፋቱ፣ ከጓሮ እንሰቱ ከማሳ እሸቱ፣ ጥጃና ላሚቱ አሬራ ወተቱ፣ ከቱላሽ ገበያ አመትባል መዋያ፣ በግና ፍየሉ ዶሮና እንቁላሉ፣ ከውስጥ የተሳሉ መቼም አይረሱ እንዲህ በቀላሉ። የእኔም ታሪክ ነው፣ የደብረ ብርሃን ታሪክ ነው፣ እኛ የሆንነው ታሪክ ነው። ልዩነቱ እነበየነ አዋሳ እናንዱ ዓለም ደብረ ብርሃን ሆነው ያሳለፉት የጋራ ዘመን የጋራ ታሪክ አለ እዚህ ውስጥ። ስለዚህ ከዋሳም ከፍ ይላል ልልህ ነው። የአብዮት ዘመን እምትለው የአብዮት ልጅ የምትለው አይደለ ከ66ቱ አብዮት መምጣት ጀምሮ ወዲህ ላለነው ትውልዶች ውስጥ በነዛው ውስጥ ያሉት የጋራ መስተጋብሮች ስለተንጸባረቁ የአዋሳ ብቻ ታሪክ ያልሆነባቸው ደግሞ። ምዕራፎች ታገኛለህ። የዓለም ታሪክ የሚጻፈው ከታች ከላይ ወደ ታች ነው አደለ? ከላይ ቆረቆራት እንደዚህ ያደረገ እንደዚህ መጣ ነው። በዩ ደግሞ የህዝቡን ታሪክ ነው የጻፈው። ሶ ይሄ የታሪክ አጻጻፍ ይሄ ታሪክን አሁን የነበረውን ታሪክ ከአሁን ጋር የማዋሃድ ስልትና አንድምታ ለመጪው ለሚያነበው ላላየው ሀዋሳ መጥቶ ላላየ ሰው ላየው ደግሞ የበለጠ ትዝታው ጋር እንዲገናኝ መሰረት የሚጥል ይመስለኛል። አንድ መጽሐፍ በታሪክ በኢትዮጵያ ታሪክ ይሄ መጀመሪያው ነው። አንድ ግጥም ነው። አንድ ግጥም ሁለት ሶስት ግጥም የለው። አንድ ግጥም ከኤ እስከ ዜድ የሚሄድ አንድ ግጥም የለም፣ ተጽፎ አያውቅ። ፈረንጆቹ ጋር አይቻለሁ፣ አንዳንድ አንድ ጽሁፎች አይቻለሁ፣ ትልልቅ እንደነ ኢልያድ አይነት ይሄ ግን በታሪክ በኢትዮጵያ ታሪክ ብቸኛውና የመጀመሪያው ነው። አንድ መጽሐፍ ሙሉ መጽሐፍ አንድ ግጥም ሆኖ ሲቀርብ ኤንድ ስለ አዋሳ ብቻ የዛሬ 35 ዓመት ነው ወደ አዋሳ በደንብ መጥቼ መኖር የጀመርኩት። የ35 ዕድሜን ወደኋላ እንዲህ መልሼ እንዳየው እንዳስተውለው ነው የረዳኝ የመጽሐፍና እንድ ባ ምን አይነት እውቀት ምን አይነት የመረጃ ምንጭ ቢኖረው? ይሄ እኮ መአት ብዙ ገንዘብ አፈሰህ ነው ይህን መረጃ መሰብሰብ ምች እንዴት ዋጋ እንደተከፈለበት ይ መጽሐፍ መኖራ እንደነገር ነው። ማስተዋል ሌላ ነገር ነው። መርምሯታል፣ አጣጥሟታል። እያንዳንዱ ነገር እያንዳንዱ ጓዳ ጎድጓዳ እያንዳንዷን የሐዋሳን የቆዳ ፀጉር ስቀር ቆጥሯል ማለት ይችላል። የአዋሳን የቆዳ ጸጉር ሳይቀር በዝርዝር በዝርዝር በዝርዝር ተመልክቶ አስመልክቶናል። ለእኔ ተንቀሳቃሽ ፊልም ነው። የከተማ የውስጥ ለውስጥ መንደሮች፣ ተጽዕኖ ፈጣሪ የሆኑ የከተማዋ ግለሰቦች፣ መምህራን፣ ነጋዴዎች፣ ሌሎች ከከተማዋ ጋር አብረው የሚጠቀሱ ተቋማት በዚህ መጽሐፍ ተጠቅሰዋል። የከተማ ወጣት፣ መምህር፣ ጡረተኛ፣ ስፖርቱን ተንታኞች፣ ቢሮ ሰራተኛ ሳይቀጣጠሩ የሚገናኙበት በአማራ አጎናፈር ከረምቡዳ ወደ ራፍ ወንዱ እንዲሁም ሸዋ መጽሐፍት የሚያዞሩት እንዲህ ነበር ያኔ የሀዋሳ ውበት ይላል። አዋሳ ስታነሳ በአዋራ ትታወቃል። የደን ልማቱ አዋራን በሚሸፍን ደረጃ አልደረሰም። አስፋልትም አልነበራት። ሁላችንም በአዋራው አዋራው ደግሞ ቅም የለውም ይባላል፣ የአዋሳ አዋራ። ምክንያቱም የሌላ አካባቢ ጭቃው ቅም አለው አይነሳ ብትል፣ አዋሳው ግን ስታራቅ አይኒ ውስጥ ስገባም ወዲያው ነው የሚለቀው እና አዋራ ነበረ። ፈረስ ጋሪ ነው ትራንስፖርታችን። ፈረስ ጋሪ አያ ጋሪ በአብዛኛው እንግዲህ ማህበረሰቡ የሚገለገልበት ዛሬ እንግዲህ ከአይሮፕላን ጀምሮ ያሉት አክሰሶች በሙሉ ሀዋሳ ከተማ አግኝታለች። አርባውን ጠጥቶ ምንም ያልሰከረ የእርሻው በረኛ ዘብ ሆኖ የኖረ የተዘመረለት አሞራው በረረ። ዜና ዶግሶ ነው እየተወረወረው የተባልኩት ያው እኔ ነኝ። መረብ ኳስ ይጫወታለሁ፣ ባስኬት ይጫወታለሁ፣ አንድቦል ይጫወታለሁ፣ እጅ ኳስ ይጫወታለሁ። ሁሉም የስፖርት አይነቶችን ይጫወታለሁ። ይህን ለክፍለ ሀገሩም ጭምር ይጫወታለሁ። ስለዚህ ይሄ መጽሐፍ ብዙውን የገለጸው የኔንም ስለሆነ በተለይ የእርሻ ጣቢያ የስፖርት አመሰራረትም ሀዋሳ ላይ ካ ብሎ የጀመረበት የስፖርት ክለባችን ስለሆነ የክለብንም በደንብ ስለገለጸለኝ በተለይ ስለኔ ሕይወት ታሪክ የገለጸ ስለሆነ ያው በመጠጣት አልታማም፣ ስጋ በመብላትም አልታማም። ስለዚህ በጣም እወዳለሁ፣ ጠጅ መጠጣት በጣም እወዳለሁ። መውደድ ብቻ ሳይሆን አይበቃኝም። ከዚህ መጽሐፍ ውስጥ ያልተገለጠ ነገር የለም። የጭቃድጣ አለ፣ አስፋልት አለ፣ የተንጣለሉ ሆቴሎች አሉ፣ ተገልጸዋል። ስማቸው ደግሞ ተራሻይ ቤቶች፣ የህዝቡ መዋያ የሆኑ ሾርባው፣ ሀይቅ ዳር ያለው ሾርባ፣ ፊሌቶ ምግቦቻችን፣ እነዚህ ሁሉ ከሰው ልጅ ህይወት ጋር በቅርብ የተቆራኙ የተሳሰሩ ነገሮች ናቸውና ተገልጠዋል። ማንም ቢሆን የእኔ ታሪክ እዚህ ቦታ የለም ብሎ ሊል አይችልም ሀዋሳ ነዋሪ ከሆነ። እና መጽሐፏንም ማየት እንደ ህይወት ታሪክ ሰነድ እንደ ታሪክ ሰነድ እንደ ህዝብ ታሪክ ሰነድ ነው ማየት። ምናልባት እኔ የስራ ሙያ ሌላ ነው፣ ሌላ ዘርፍ ላይ በዛች በማገኛት ነገር ይህን ፍላጎቴን አሳካውኝ። ለምን ፋይናንስ ይፈልጋል። አሁን ህትመትም ውድ ነው ምናምን። ነገር ግን ይህንን ነገር ስጽፍ ለገንዘብ አይደለም። በቃ የኔ የሀዋሳ ነዋሪ በተለይ ደግሞ ሀዋሳ ልዩም ስለሆነች በተጥሮ ግጥምና ትላታለሁ። በእውነት ነው የምላችሁ። ድሮ አሁን እንዳሁኑ ሰው በስቶ አይተ ነው እንጂ መንገዶቿን ብታይ መንታ ናቸው እያንዳ ነው ፕላንድ ነው በቃ አቀማመጧም አሰፋፈሯም። ቅድም ሲያነብ እንዳየኸው ዝናብ አሁን ቢዘንብ ዶፉም ቢጥል ትንሽ ቆይተ መውጣት እንችላለን። ሌላ ሀገር ይሄ አንስተ አፈሩን አንስተህ ብትመርገው ዛሬውን ይመረጋል ዛሬውን አቡክተው። እንደዚህ አይነት ነገር ለየት ስላለችው ይሄን መጽሐፍ ለገንዘብ አ ለገንዘብ አይደለም የህብረተሰብ ነው። አንድ የህብረተሰቡ ነገር አለ እስኪ ለምን አላወጣውም ብዬን እንጂ እኔ ደግሞ ለሽያጭም ለገንዘብም እንደዚህ ህትመት ላይ ይበቃል መጽሐፍ ይሆናል ብዬ አስቤም አልነበረም ስጽፈው። ዘሪሁን መሻሻ፣ እናሰፋ ወልዴ እንኳን ሰው ተቃይቶ ወገን ዘመዴ፣ ሀገር ያስታረቁ ተፈጥሮን በዘዴ። ጋሽ ብሩ ሁሪሶ፣ ጋሽዋቆ ከቱላ፣ ግጭት ፈቺዎቹ እና አባመላ፣ የአገር ሽማግሌ፣ የሀገር አያንቶዎች፣ የእምነት ባላደራ፣ የሰላም አባቶች ስማቸው ቢጠራ ነበሩ ብዙዎች። ይላል ቅደም ተከተሉ የቦታዎቹ አጠራራቸው፣ መቼም ጥሬነታቸው ምንም አይነት ሳይበከል ሳይበረዝ የቀረቡ በመሆናቸው እ በእውነት ቅድምም ብዙዎቹ ከመድረክ የተሰጡ አስተያየቶች እኔ ራሴ ትዝታና ታሪክ ልዩነቱንም ዛሬ ነው በንትን አመራረጡ ላይ ግልጽ የሆነልኝ። ምክንያቱም ለካ ትዝታ ማለት የኖርክበት አሁንም የምትኖርበት ነው። በሕይወት ያሉም ስማቸው ተነስተዋል። በሕይወት የሌሉም ተነስተዋል። እኔ ግን በሕይወት ኖር ይህ ነገር ሲነሳ መስካሪ ሆኜ እዛ ስ ስጠቀስ እኔ ብቻ አይደለም ከእኔ በኋላ ለሚመጡ ልጆችም ጭምር። አሁን አዋሳ የሉም፤ ግማሹ አሜሪካ፣ ግማሹ አዲስ አበባ ናቸው እና ለእነሱ ጭምር ነው ይህንን ትዝታ ያካፈልኳቸው። በጣም በጣም አዲስ ነገር አዲስ ፍጥረት እንዲሆን ነው ያደረገኝ። ቅድመ አያቴ የመጀመሪያው የአዋሳ ከንቲባ አዋሳን የቆረቆረው የአዋሳ መሐንዲስ ለውል ራስ መንገሻ ስዩም ይባላል። ይሄን አገናኝቶኛል እና ይሄ መጽሐፍ እኔ ያለፈውን ትውልድና አሁን ያሁን ያለውን ትውልድ አስታርቋል፣ አገናኝቷል። በቃ ይሄ መጽሐፍ ታሽቷል። ታሽቶ ነው ለዚህ የበቃው። ብዙ ምሁራኖች አሉበት፣ ብዙ የጥበብ ሰዎች አሉበት። እና አዋሳን ማናቃትን አድገንባት እማናቀውን አስተምሮናል። ጓደኞቻችንን አግኝቶልናል መምህራኖቻችንን አግኝቶልናል፣ ማህበረሰቡን አግኝቶልናል። ሌላው ቢቀርኔ በጣም ይገረመኝ ተላቅሰን የተለያየ ናቸው ኤርትራ ይኖች ጓደኞቻችንን ሁሉ አግኝተንበታል እዚህ መጽሐፍ ላይ። የኋላ ከሌለ የለም የፊቱ የሚለው ሀገራዊ ብሂል በትክክል የገለጸው ትዝታ ዘሀዋሳ መጽሐፍ ለከተማው የኪነ ጥበብ እንቅስቃሴ አዎንታዊ መነቃቃት ይፈጥራል። ለከተማው ብቻ ሳይሆን ተመሳሳይ ታሪክ የሚጋሩ ከተሞችም ታሪኮቻቸውን መለስ ብለው እንዲመለከቱ ያስችላቸዋል። ጤራው ገበያ ዳር በረት ሳይዘጋ ያ ቆሾ ቆምቦሬ አለሙ ቢረጋ ቀምቅመው ቢሰክሩም ሌሊቱ እስኪነጋ አብረው ተንገዳግደው የሚጥሉ ሰንጋ የከብቱን ጤንነት ፈትሾ ያሳለፈ ስጋውን መርማሪ ደጀኔ ተረፈ ዱመሌ ሸለሎ ታምራት ኤርቤሎ ሸሪፎ ጊናሞ መስቀሌ ሽምቡሎ በሪያ አራዦቹ ብልት የሚበልቱ ወድቆ ለተጎዳ ቢሰበር አጥንቱ መላ ሰንበርሽ ሆና ሆድቃና አንጀቱ ሀሞት ቅንጣቢ ጉበት ኮላሊቱ አቅም እንዲሆናቸው ላራስ ለመጫቱ ቤት ለቤት አዙረው ነበር የሚያቀርቡቱ። ድምፅ አለ፣ ስዕል አለ። ተንቀሳቃሽ ሙቪ ነው ይሄ። እናያለን፣ እናሸታለን እዚህ ውስጥ እናሸታለን፣ እንቀምሳለን። እያንዳንዱ ነገር እዚህ ውስጥ ያሉ ገጸ ባህሪያት ሰዎች በእውኑ አዋሳ ህይወት ውስጥ የኖሩ ኖሮ ያለፉ ሰዎች፣ አሁኑም ያሉ የሚኖሩ ሰዎች የነሱ ስሜት ተከትለን ህይወታቸውን ህይወታችን እናድርጋለን፣ አብረን የመኖር ያህል እንረዳቸዋለን፣ ለልባችን እናቀርባቸዋለን። የሚገርም አጻጻፍ ነው። ሀዋሳን ዛሬ እንደ አዲስ ከተማ ከማወቃችን በፊት ምን ነበረች ማን ነበረ የሚለውን እንደ ቪዲዮ ያሳያል። ግጥም ምስል በደንብ የሚከስት መጽሐፍ ነው። እያነበብክ ስትሄድ እየተጠማዘስክ እየሄድ ኦኬ፣ እዚህ ጋር የነበረ እንዴት እላለ ኢቨን በእድሜያችን እንኳን የደረስንባቸው ሆቴሎች፣ ሰፈሮች፣ መንደሮች አዲስ እንደተቆረቆሩ ነው ኛ የሚመስልን ግን ወደ ኋላ ሄደው የቱ ድረስ ቦታ እንደነበራቸው የምታየው ይህንን መጽሐፍ ስታነብ ነው። አንድ ሰው የአዋሳ ሊጎበኝ መጥቶ ይህን መጽሐፍ ይዞ እያነበበ ቢዞር የአዋሳን ሙሉ ፒክቸር ያገኛል። እንደዛ ነው የሚሰማው። የዚህ መጽሐፍ ታሪክ፣ የዚህ መጽሐፍ ሰዎች፣ የዚህ መጽሐፍ ተቋማት ሁሉም ይርጋ ዓለም ላይ ያሉ ሁሉም፣ ወይ አዳማ ላይ ያሉ ሁሉም፣ ጂማ ላይ ያሉ ሁሉም ግን ታሪክ ወይንም ደግሞ የዛን ከተማ ጠንቅቆ የማወቅና እንደ በታሪክነት መዝግቦ ማስቀመጥ ይሄ ለሌሎችም ተሞክሮ ይሆናል ወይንም ጅማሬ ነው። እነዚህ ጅማሬዎች እርግጠኛ ነኝ ይቀጥላሉ። አሁን ቅድም ያልኩ ይርጋለም ታሪክ አላት። መልካ ምድሯ፣ አቀማመጧ፣ መንገዶቿ፣ አንደኛ፣ ሁለተኛ እንደዚህ ያስቀናኛል። ምን ነው እዛ ባደኩላለሁ ድሮም ስለማውቃት ከሐዋሳም እንደዚህ ደግሞ ይህንን ነገር ስትጽፍ ለሌሎቹ አሁን ይሄ ጅማሮ ነው፣ ጅማሮ ነው። አይ ይህንን ልጅ ይየት ቦታ ነው የምታደርስልኝ? ደጀን ታደርግልኛለህ ብዬ እመካበት ነበረ። እንደለመንኩት አደረገልኝ ብዬ አስባለሁ። ከዛ ከአራተኛ ክፍል አራተኛ ክፍል ሲደርስ ወንድም የወሰደው እናቱ እሷ ናት። በየነ በጣም ታፍ በቃ፣ እንጀራ ምግብ እንኳን ሲሰጠው ወደ መጽሐፍ ምግቡን መጽሐፉን ክደንና ብላ እየተባለ ነው ሲመታ የነበረውና ወደ መጽሐፍ ነው። በጣም ጎበዝ ልጅ ነው። ጨዋታም አያምሮም። ተወልደው የቦረቁባት ነግደው ያተረፉባት ተምረው እውቀት የገበዩባት ከተፈጥሮ ሀብቶቿ የተቋደሱና በውብና ማራኪ የተፈጥሮ ገጸ በረከቶቿ ተማርከው የሚመላለሱ የሀዋሳ ከተማ አፍቃሪያን ሀዋሳ በትክክል በዚህ መጽሐፍ ተገልጣለች ይላሉ። አሁን ሀዋሳ ተገለጠች ብዬ ነው የማስበው። አሁን የጠፋው ይሄ ሊጠፋ እየታገለ ያለ አብሮነት አላደለም። ይህን አብሮነትን የሚያደምቅ ከአብሮነት ጋር ብለህ አስበው? ማን ያልተነሳል ብዬ አስባለሁ። እዚህ ላይ ማ ከየት መጣ የተወለደ የተነሳ አይደለም ግን ሀዋሳ ላይ ያደገ ሁሉ ተነስቶ በሚችለው አቅሙ ይሄ ማለት እኮ ትልቅ ነው። ሀዋሳን ካለችበት እንደገና ከፍ አድርጎ የሚያደምቃት መጽሐፍ ነው ብዬ ነው የማስበው። ከፍ ያደርጋታል። በዚህ የሀዋሳ ትዝታ መጽሐፍ ውስጥ ደግሞ ያሉ ሰዎች ከዘመን ዘመን የተሻገረ አሻራቸው ያረፈበት የታሪካቸው ሐውልት ነው ብዬ ነው። ይህን መጽሐፍም ወስደው ና ትዝታዛ ሀዋሳ እንዲሁ እንደ አንድ መጽሐፍ ተነቦ ብቻ የሚቀመጥ ሳይሆን በሀዋሳ ታሪክ ውስጥ ራሱን የቻለ ትልቅ ስፍራ ሊሰጠው የሚገባ መጽሐፍ ነው ብዬ አምናለሁ። ከአንጋፋ የኪነ ጥበብ ባለሙያዎች እስከ ቀደምት የከተማዋ ነዋሪዎች ከያሉበት ያሰባሰበው የገጣሚ በየነ ጸጋዬ ትዝታ ሀዋሳ መጽሐፍ የከተማዋን ሌላኛዋን ገጽ በመግለጥ በወግ በልብ ወለድ እንዲሁም በፊልም ያስመለክተን ይሆን? እድሜ ከሰጠን የምንመለከት ይሆናል። እንደ በየነ አይነት ከብዙዎቹ ጀርባ ያለ ሰው፣ ደግነቱ የተገለጠ ሰው፣ መልካምነቱ ድጋፍነቱን ያየኸው ሰው ተጽዕኖ ከባድ ነው። ስለዚህ ለበየነ ብቻ እንዳይሆን ለዚህ መጽሐፍ ብቻ እንዳይሆን ይሄ ትብብር፣ ይሄ ትግግዝ እንዲቀጥል እፈልጋለሁ። ሲቀጥል ነው እውነትም ከተማችንን የተሻለ ልናደርጋት የምንችለው ሲቀጥል ነው። አሁን በዩን እኔ አደራም ሰጠው ከ108 እስከ 119 ያሉ መምህራን ስማቸውን የገለጸው ትንሽዬ ብቻ ሂሳብ አስተማሪ ምናምን አስተማሪ እዚህ ያስተማረ ምናምን ይላል። ግን ይህንን አፍታቶ ደግሞ ሌላ መጽሐፍ እንዲያወጣው በእናንተ ፊት አደራ ከጻፍኳቸው ይልቅ ያልጻፍኳቸው ይቆጭሃል። በጣም እንዴት አይቆጭም? ይቆጭሃል። ከዚች ደጅ ስትወጣ ግን እኮ ጋሽንትናን ወጌሻውን የከነማን ወጌሻ እንዴት አልጻፍክም? የመጀመሪያውን አባቴስ አባት ጡረተኛ የነበረው የዛ ጊዜ እንደዚህ እንደዚህ ብዙ ታሪኮች ከዚህ ራሱ ለቅመ ይዘት ይሄዳል። ከዚህ ወደዚህ ጋርም ዞር ስ እንደዛው የሚያወራ ነው ታሪክ ነው የሚያወራው። ያንን ታሪክ ወደ መጽሐፍ ማስቀመጥ ነው። እነዚህን ሰዎች በተቻለ አቅም እንደ ቅርስ አድርጎ ማስቀመጥ ያስፈልጋል። መልእክቱ፣ ለትውልድ አንዳችን ለአንዳችን ሁላችንም ለአንድ በክብር ምስጋና ኖረን ስንዋደድ በደም የተሳሰርን ያዳም የዘሩ ግንድ ድንበር የለሽ ፍቅር ተጋብተን ምንወልድ እንኳን ሰው ቀርቶ አውሬ የምናላምድ እንካ አስቀጥለው ቆሞ አይቅር ችቦን ተቀበል እንዳይጠፋ ይንደድ፣ አንተ ዕድለኛው የዘመኑ ትውልድ። ፈጣሪን ፈርተ ተጓዝ በሱ መንገድ፣ ሰው በመሆንህ ሰውን ብቻ ውደድ። አንተም ያንተን ጻፈ ትዝታህን ሰንድ፣ ትውልድን ስፍራ ሀገርን ውደድ። ከጻፍኳቸው ይልቅ ያልጻፍኳቸው ይቆጩኛል ብሎ ባዩ ብዙ ይጽፋል። ከጻፍኳቸው ይልቅ ጻፍኳቸው ይቆጩኛል ብሎ ነው የደመደመው። ይሄን መልኩ ብዙ እንጠብቃለን። እንግዲህ ፈጣሪ ያክብርልን። ልታገናኝ ያልከበት ትልቁ ነገር በጣም እግዚአብሔር ይመስገን። ፍጹም ፍጹም የተለየ የተለየ ነገር ይስጥላል። አሜን። እናንተንም ላቆየልን እግዚአብሔር ክብር ምስጋና ይግባል። አሜን። ሰላም ሰላም ናቸው።